በአዲስ አበባ ከተማ ለገሃር አካባቢ በሚገነባ ግዙፍ ህንፃ ላይ የተፈጠረው ነገር እጅግ ዘግናኝ አወዛጋቢና አሳዛኝ ክስተት ነው። ነገሩ የተፈጠረ ጊዜ ለቤተሰብ የጨለማ ጊዜ ነበረች። ወንጀሉ የተፈጸመበት ወጣት ደግሞ ያን ሁሉ ተስፋውን ያን ሁሉ ህልሙን በአንዲት ክፉ አጋጣሚ የተነጠቀበት ነበረም አስከሬኑ ከህንፃው ስር በተጠራቀመ ውሃ ውስጥ ነበር የተገኘው። ወጣቱን ዘግናኝ በሆነ መንገድ የገደለውን የሥራ ባልደረባም ለመያዝና ለቤተሰቡ ፍትህም ለመስጠት ፖሊስ ብዙ መንገድ ተጉዟል። ለመሆኑ ምንድን ነው የተፈጠረው? ያ ተስፈኛ ወጣት በሚሰራበት ግዙፍ ህንፃ ላይ ሕይወቱ የተነጠቀበት ክፉ አጋጣሚ እንዴት ሊፈጠር ቻለም? አስከሬኑን በተጠራቀመ ውሃ ውስጥ የከተተውስ ማን ነው? ገዳዩን ለመያዝ ደግሞ የተደረገው ትንቅንቅስ ምን ይመስል ነበር? የገዳዩ መጨረሻስ ምን ሆነ? በዚህ ጉዳይ ላይ ፖሊስ ያወጣው መረጃስ ምን ይመስላል? እንመለከተዋለን። እንደምን አላችሁ ውድ የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን! ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። ዛሬም ይህንን ወቅታዊ የሆነ አስገራሚ ታሪክ እንነግራችኋለን። ቢያረፍዱም ቢዘገዩም ዛሬም ወርቃማ ዕድል አለ። ሁሌም በአዲስ ነገር የሚታወቀው ዲኤምሲ በመሐል ለቡ መብራት ኃይል ላይ እያስገነባ ካለው እጅግ ዘመናዊ መንደር ብዙዎችን የቤት ባለቤት ማድረጉ ይታወቃል። እርሶም አርፍጃለሁ ብለው እንዳይሰጉ ዛሬ እዚህ መንደራችን ላይ የመጨረሻውንና ወደ ተራራ እይታ ያለውን ብሎክ በማይታመን የዋጋ ቅናሽ የድርሻውን ቤት ከዲኤምሲ ሪል ስቴት ይሸምቱ። በዚህ ብሎካችን ላይ ከስቱዲዮ እስከ ባለአራት መኝታ የሚያገኙ ሲሆን በ8 ፐርሰንት ቅድመ ክፍያ የቤት ባለቤት መሆን ይችላሉ። ቀድመው ለሚመጡ ጥቂት ዕድለኞች እስከ 30% የሚሆን ልዩ ቅናሽ አዘጋጀን ሲሆን በ40 60 ባንክ ብድር ተጠቅመው ቤቶን በእጅዎ ያስገቡ። ለበለጠ መረጃ እስክሪን ላይ ባለው ስልክ ይደውሉ። ወጣቱ ሐጅ ቢያሲን ተብሎ ይጠራል። በአዲስ አበባ ከተማ በኮንስትራክሽን ስራ ላይ ተሰማርቶ የሚንቀሳቀስ ሰው ነበር። እጅግ ደግ ልብ ያለው ለቤተሰቡ ደራሽ፣ እናቱን አለሁ የሚላቸው፣ ለህትና ወንድሞቹ መልካም ሰው ነበረ። አጎቱ እጅግ ይወዱታል። ከልጁ በላይ ለኔ ደራሼ አልባሼና አጉራሼ ነው ይሉታል። ብቻ ምን አደከማችሁ። ለዚህ ቤተሰብ አለይንታ የሚባል ሰው ነበረ። በማለዳ ተነስቶ ተዘጋጅቶ ጧት አንድ ሰዓት በሆነ ጊዜ ወደ ስራ ይገባል። ምሽት አንድ ሰዓት ሲሆን ደግሞ ወደ ቤቱ ይመለሳል። ይህ የወጣቱ የሁል ጊዜ የህይወት ተግባር ነበረ። ያን ቀን እለቱ አርብ ነበረ፣ እንደተለመደው ከቤት ወጣ። ማታ በሚገባበት ሰዓት ቤተሰቡ ተሰባስቦ ቁጭ ብሎ ቢጠብቀውም ሊመለስ አልቻለም ነበር። ስልክ ደወሉ አይሰራም ዝግ ነው። ራሱ ደውሎ እዚህ ነኝ ብሎ ይነግረናል ብለውም ተጠባበቁም አይደውልም። ለጓደኞቹ ያውቁታል ብለው ለሚያስቡት ሁሉ ደወሉ አልሆነም። ግራ ተጋቡ። ወዲያውኑም ጊዜ ማጥፋትም አልፈለጉም። ወደ አምስተኛ ፖሊስ ጣቢያ መሩም ሰዓቱ ምሽት ሶስት ሰዓት ነበረ ሲገቡ ሴት ፖሊስ ተቀበለቻቸው ጉዳዩን ተናገሩናም እናም ምናልባትም ከታሰሩ ሰዎች መካከል ከሆነ በሚል መዝገቡን ማገላበጥ ጀመረች ፖሊስዋ ከመዝገቡ መካከል ግን ሐጂ ቢያሲን የሚባል ሰው ሊገኝ አልቻለም። ጉዟቸውን ጎማ ቁጠባ አካባቢ ወደሚገኝ ሌላኛው ፖሊስ ጣቢያ አደረጉም ስለመሸ በማግስቱ እንዲመለሱ ነገሯቸው አይነጋ የለም እንደምንም ነጋ በጭንቀትና በሐሳብ ውስጥ ሆነው ፍለጋቸውን ቀጠሉም። በዚያው ዕለት ያልወረዱበት ያልወጡበት ቦታ አልነበረም። ግን ሐጅብን አየን የሚል ሰው ጠፋም። በመጨረሻም ለጋራ አካባቢ የሚሰራበት ጅምር ግዙፍ ህንፃ ላይ ማፈላለግ ጀመሩ። ከላይ እስከ ታች ወጡ ወረዱም። በመጨረሻም ወንድሞቹ ከህንፃ ስር ከመሬት በታች የተጠራቀመው ውሃ ይመለከታሉ። ባትሪ ያበሩ ማሰስ ጀመሩ። ያኔ ነበር እንግዲህ አስደንጋጩ ነገር የታየው። ከተጠራቀመው ውሃ ዳር ልብሱ ወድቆ ተመለከቱም። የሚገቡበት የሚሄዱበት ጠፋቸው ደነገጡም። በርካታ ሰዎች ተሰባሰቡ። ሰዎች ከመብዛታቸውም የተነሳ ፖሊስ ማስወገድና ማባረር ጀመረም። ከተሰባሰቡት ሰዎች መካከል ታዲያም ውሃ ላይ መዋኘት የሚችል አንድ ወጣት ልብሱን አውላልቆም ወደ ውሃው ተስፈንጥሮ ገባም። ብቅ ጥልቅ እያለ እየዳሰሰ መፈለጉን ተያያዘው። በመጨረሻም ከውሃው ስር የሰጠመ ሰው እንዳለ ተገነዘበ። ገመድ አቀበሉት። በገመድ እየሳቡ ወደ ላይ እንዲወጣ አደረጉ። እጅግ ባልተጠበቀ መልኩ ያ ተወዳጅ ወጣት ሕይወቱ አልፎም እዚህ ውሃ ውስጥ የገባው ራሱ መሆኑ ተረጋገጠም። አጠያያቂው ነገር የተፈጠረው ከዚህ በኋላ ነበር። ይህንን ተወዳጅ ወጣት ማን ሊገድለው ቻለም? እንዴትስ ሊገደል ቻለም? ከላይ ይሰራበት ከነበረው ፎቅ ጀምሮ እስከ ታች ከመሬት በታች ከተቀመጠው ከተጠራቀበው ውሃ ውስጥ ማን ከተተው? እጅግ አጠያያቂ ሆነም። ታዲያ ይህንን በሚመለከት ገዳዩስ ማን ነው? ጉዳዩስ እንዴት ሊፈጠር ቻለ? የሚለውን ጥያቄ የሚመልሰው ዛሬ የወጣ ፖሊስ መረጃ ነው። አስከትለን እንገራችሁ ደሞዝ አልከፈልከኝም በሚል ምክንያት አሰሪውን የገደለ ወንጀለኛ በማለት ዜናው ይጀምራል። ተከሳሹ ጌቱ መስፍን ይባላል። የወንጀል ድርጊቱን የፈጸመው ነሐሴ 27 ቀን 2014 ዓ ም ከረፋዱ 4 ሰዓት ከ30 ሲሆን በቂርቆስ ክፍለ ከተማ ወረዳ 10 ለገሃር ተብሎ በሚጠራው አካባቢ ኖህ ሪል ስቴት ከሚያስገነባው ህንፃ 16ኛ ጅምር ፎቅ ላይ ነበረ ይላል መረጃው ሟች ሀጂ ቢያሲን የተባለው ግለሰብ ከኖህ ሪል ስቴት ጋር ኮንትራት በመውሰድም ከስሩ በርካታ ሰራተኞችን ቀጥሮ የሚያሰራ ግለሰብ ነው ይላል መረጃው። አክሎም በዚያው ጊዜ ታዲያ ነሐሴ 27 ቀን 2014 ዓ ም የዘወትር ስራውን ለማሰራት ሰራተኞችን ወደ ስራ ያሰማራል። ተከሳሽም ሟች የነበረበት ቦታ ጭር ማለቱንና ማንም አለመኖሩን እንደ ጥሩ አጋጣሚ በመውሰድም ደሞዜን ከለከልከኝ በሚል ምክንያት በተፈጠረ አለመግባባት ሟች ሀጂ ቢያሲንን ስራ እየሰራ ባለበት አስራ ስድስተኛ ፎቅ ላይ በፌሮ ብረት ግንባሩን በመምታት ነው አንገቱን በሽቦ ገመድ በማነቅናም በማሰር ሕይወቱ እንዲያልፍ በማድረግ ሟችን ከህንፃው ተሸክሞ በማውረድም የህንፃው መሰረት ስር የሚገኝ የተጠራቀመ ውሃ ውስጥ አስከሬኑን በመጣል ከአካባቢው ተሰውሯል ይላል ይኸው የፖሊስ መረጃ። የወንጀሉ መፈጸም የደረሰው ፖሊስ የምርመራ ክፍሉንና የክትትል ኦፕሬሽን ቡድን በማዋቀርና በማቀናጀትም ወንጀል ፈጻሚውን ለመያዝም በተደረገው ጥረት ውስጥ ተከሳሽ ጌቱ መስፍን ወንጀሉን ከፈጸመ በኋላ ምንም እንዳልተፈጠረም በጌዲዮ ቦሮና ከተማ በአንድ ተቋም ውስጥ ተቀጥሮም በመስራት ላይ እንዳለ በቁጥጥር ስር ሊውል መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያም አስታውቋል። በተከሳሽ ጌቱ መስፍን ላይ የምርመራ መዝገቡን በሰውና በሰነድ ማስረጃ በማጠናከር በሚመለከተው የፍትህ አካል በመላክም ክስ እንደተመሰረተበትም የገለጸው ይሄው የአዲስ አበባ ፖሊስም ተከሳሽ ጌቱ ጥፋተኛ ሆኖ በማግኘቱም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በ21 ዓመት ጽኑ እስራት እንዲቀጣም እንደወሰነበት ገልጿል። ማንም ሰው ወንጀል ከፈጸመ በኋላ ከሕግና ከማህበረሰቡ ማምለጥ እንደማይችል የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያ ጠቅሶ አለመግባባት በሚፈጠርበት ጊዜም በመነጋገር መፍታት ይገባል ሲል መልእክቱንም አስተላልፏል። የሟች ወጣት ቤተሰቦች በወቅቱ እንደተናገሩት ከሆነ ችግር እንኳን ቢኖር ነገሩን በመነጋገር መፍታት ይቻል ነበር እንጂ ልጃችንን ወጣቱን መግደል ግን አስፈላጊ አልነበርም ብለው መልእክታቸውን በማስተላለፍ ፖሊስም ተገቢውን ክትትል በማድረግ ለህግ እንዲያቀርብላቸው ጥያቄ አቅርበው ነበር። በመጨረሻ እንግዲህ ቀደም ብለን እንደነገርናችሁ የፖሊስን መረጃ እንደሚጠቁመው ይህ ግለሰብ በቁጥጥር ስር ውሎ ክስ ተመስርቶበት